ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም። በጣም ያሳዝናል። እንግዲህ ይሄ ልጅ የምታዩት እንግዲህ የአቢ ሞት በቪዲዮ ወጥቷል ማለት ነው። ተመልከቱ። ከሞተ በኋላ እንግዲህ ይዘውት ሊጥሉት ይዘውት ሲሄዱ ተሸክሞት ይታያል። የሚያሳይ ቪዲዮን ተከታተሉት ማለት ነው። በቪዲዮ የወጣም ነገር አለ ማለት ነው። ስለ አቢቲ በጣም ያሳዝናል። እዚህ ጋር የሞተበት ቦታ እንግዲህ እዚህ ቦታ ነው። ሲያጸዱ ብዙ ነገር የሚያሳይ ቪዲዮ አለ ማለት ነው። እዚጋ ተመልከቱ። ሲጠቃላል ማለት ነው። ልብስ እያለበሱት ነው። ህይወቱ ካለፈ በኋላ እንደምታዩት ይሄው በልብስ ተሰብስበው አለበሱት፣ ተሸክመውት ሄዱ። ህይወቱ ካለፈ በኋላ ና የተደበደበው፣ ድብድቡ የተነሳው እዚህ ጋ ነው። በእጃቸው የያዙትን ተመልከቱ። የተለያየ ነገሮች ይዘዋሉ፣ እንዲሁም ገጀራም አለ ዱላም አለ። የተለያዩ ነገሮች አሉ ማለት ነው። ተመልከቱ። ይሄኛው የያዘውን ሰማያዊ የለበሰውን ልጅ የያዘውን ተመልከቱ። ተቀበለው። አሁን ህይወቱ ካለፈ በኋላ ነው ይሄን ነገር ማለት ነው። እየለቃቀሙ ናቸው በካሜራ የወጣው። ግን በጣም የሚያሳዝነው ነገር ቪዲዮን በደንብ እስከ መጨረሻ ተመልከቱ። ሁላችንም ፍትህ እንበል። የዚህ ልጅ እናት እያነባች ድሀ ኢትዮጵያ ውስጥ ፍትህ አያገኝም የአቢቲ ደም ቀነኒ ደም ነው የሆነ ማለት ነው ምክንያቱም መረጃ ሲገኝ ማስረጃ ሲገኝ ሁሉ ነገር በቪዲዮ ቪዲዮ እንደማይሰራ ተደርጎ ነው የተነገረ ግን ሌሎች ደግሞ ከውስጥ ያመማቸው ስለሱ ደግሞ ካሜራ ውስጥ ያለውን ነገር አሳልፈው ሰጥተዋሉ በካሜራ የነበረውን ነገር ብዙ ነገር በካሜራ የተያዘ አለ ፖሊስ ግን በገንዘብ ማለት ነው የአዲስ አበባ ፖሊስ እንግዲህ ይህንን ያክል ነው በሰው ደም የሚጫወተው ማለት ነው በጣም ያሳዝናል በጣም ከባድ ነው ይሄ ሁሉ መረጃ እያለ ግን ምንም አይነት ነገር ወድቆ ከፎቅ ላይ ከአምስተኛ ፎቅ ወድቆ ህይወቱ እንዳለፈ ነው የተነገረው ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። ተመልከቱ። በጣም ከባድ ነው። ያማል የነበረው ነገር ሁሉ እዚጋ ነው። ሴቶችም አሉ ጽዳት የሚያጸዱት ህይወቱም ያለፈው ሁሉም ነገር የሚያሳይ ነገሮች መረጃ አንድ ባንድ እንዳለ ደግሞ የፈሰሰበት በቪዲዮ እንዳለ ይወጣል። ገና ሲጀመር ሲጣሉ እዚህ ጋር ይኸው እሱ ነው። ይሄ እየተሯሯጡ ወደ ጥሉ ቦታ ገና ሲገባበዙ ሁሉ ያሳያል። ከወደቀ ተሸክመው ሲሄዱትም አስክሬኑንም ሲያነሱ ሁሉ ነገር በጣም ነው የሚያሳየው ማለት ነው። ብዙ ቪዲዮዎች እያሉ ግን ፖሊስ መረጃ አላገኘንም ራሱ ወድቆ ነው ህይወቱ በመስኮት ወድቆ ነው ህይወቱ ያለፈው በማለት እንግዲህ የዚህን ምስኪን እንባ ተደብቋል ማለት ነው። በመጀመሪያ ላይ እንደዚህ እንደምታዩት እየተሯሯጡ ከላይ ወደታች እያሉ ናቸው የነበሩት። ሴትም አለች ያውነታችን እየተጨነቀችን ብዛ ጽዳት የምትሰራ ሴት ናት። ወደዛ ወደዚህ እያለች ነው። እዛ ሆቴል ውስጥ ነው እንግዲህ ሁሉ ነገር የተፈጸመው። ከናትናኤልና አቤቴ ናቸው የተጣሉት። አለመግባባት ተፈጥሮ መዛጋ ነው እንግዲህ ድብድቡ። ሁሉ ነገር የጀመረው ወደ ላይ ወድታች እየሄዱ ይሄ እሱ ነው መጀመሪያ። ከዛ መጨረሻ ላይ ግን የሱም ህይወት ያለፈው ዝቹ ቦታ ላይ ነው። ተሸክመው ነው ይዘውት የሄዱት። ሁሉ ነገር ካሜራ ተቀርጾ በደንብ ባለበት ቦታ ላይ በጣም በሚያሳዝን ሁኔታ የዚህን ሞት እንግዲህ የውሻ ሞት አድርገውት ወንድማችን ህይወቱ እንዲያልፍ ከተደረገ በኋላ ሀቁም ደግሞ እንዲጠፋ ደሙ እንዲጠፋ ነው የተደረገ። በጣም በሚያሳዝን ገዳይ፣ ይሄ ነው ሰማያዊ የለበሰው ማለት ነው። ናትና ይል ማለት እንግዲህ እዚህ ጋር ሲጨቃጨቁ ያሳያል። ብቻ በጣም ያሳዝናል። ለማንኛውም ነገሮች የተፈጠሩት እዚህ አካባቢ ላይ ነው። ከባድ ነው፣ የእውነት ኢትዮጵያ ውስጥ ወደዳችሁም ጠላችሁም ማለት ነው። አሁን ሰሞኑን እንደ አዲስ እየተነሳ ቪዲዮ ከወጣ በኋላ የወላይታ ልጆች እንዲሁም ደግሞ ብዙ ብዙ ብዙ የደቡብ ልጆችና የደቡብ ስለ ህግ የሚያውቁ ጠበቃዎች እንዲሁም አሰፋን ጨምሮ ማለት ነው አሰፋን ታውቁታላችሁ፣ ጠበቃ አሰፋ። እሱን ጨምሮ ብዙዎቹ አስተያየት እየሰጡበት ነው፣ በዚህ ቪዲዮ ማለት ነው። ስለ ህግ አንጻር ማለት ነው። ይሄ ሁሉ ነገር ካሜራ ሲገኝ ስላገዳደሉ ስለምኑ፣ ካሜራው ከወጣ በኋላ በጣም ህዝቡን የበለጠ በእንባ እያስረጨ ነው ያለ። ግን እኔ በጣም ነው ያዘንኩት፣ የእውነቴ ነው ምለው። ኢትዮጵያ ውስጥ እንዳትቀደሙ፣ ወደዳችሁም ጠላችሁም። እናት ግን ልቧ ተቃጥሏል። የእውነት በጣም ያሳዝናል። በጣም ነው ከባድ ነው። ይሄ ሁሉ ሰው ባለበት ሁሉም ተባባሪ ሆኖ ደባቂ ሲሆን እውነትን የሚያጠፋ ንትን ጠፍቶ ተሸክመው ወስደው በመስኮት ከጣሉት በኋላ ወድቆ ሞት ከመስኮት ብለው እንደዚህ አይነት ነገር ነው ያመጡት፣ ማለት ነው። እና ቪዲዮ ላይ እንግዲህ ተገኝተዋል። የቀነኒም ህይወትና የዚህ ልጅ ህይወት አንድ አይነት ታሪካቸው አንድ አይነት ነው። ቀነን እንደዚህ ህይወቷ ካለፈ በኋላ ነው ተወድቃ ነው ተባለ። ይሄም እንደዛ የዚህ ደግሞ የሚያሳዝነው የቀነኒ ስለሌት ነው ከቀኑ ሰባ ሳት። ተመልከቱ፣ ተመልከቱ። እዚህ ጋር ጋቢ ያያችሁ አደል? አስክሬኑን በጋቢ ሲሸፍኑት በደንብ ማሳየት ያው ስለማይፈቀድ ነው። አሁን እዚህ ጋር ጋቢ ነጭ ነገር አምጥተዋል። ጋቢ እሱ ማለት አስክሬኑን እየሸፈኑት እያነሱ ያለበት ቦታ ነው። ተመልከቱ። ደንግጠዋሉ በጣም እዚህ ጋር ህይወቱ ካለፈ በኋላ ተሸክመውት ነው፣ ጋቢ ያልብሰው እየወሰዱት ነው ያሉት። ጋቢ የሚሆን ከፈን የሚሆን ነጭ ነገር ነው ሲያለብሱት፣ ያሳያል። ያው ቪዲዮውን ፈዘዝ ያደረግኩባችሁ ግዴታ ነው፣ የኢትዮ ባይ ፈቅደም እንዲህ አይነት ነገሮችን ማምጣት ማለት ነውና ብቻ በጣም ያሳዝናል። የአቢቲ ቢቲ ነፍስ በጸደገነት ይኑር። ለቤተሰብ መጽናናትን ያደልልን። እዚህ ጋር ያሉ ሰዎች በአጠቃላይ ታፍነው መያዝ አለባቸው። ግን አንድ ወር ሞላው። አንድ ወር ሙሉ የዚህ ልጅ ምርመራውን እናሳውቃለን ካለ በኋላ ምንድን ነው ያለ ራሱ ከልጁ ጋር ከተጣሉ በኋላ እንዲረጋጋ እንትን ውስጥ አስገባ ነው ክላስ አስገባ ነው። ከዛ መስኮት ከፍቶ ክላስ አስገብተን ስንዘጋበት እንዲረጋጋ ያኛውን የተጎዳውን ልጅ ሐኪም ቤት ወስደን ከዛም በኋላ እሱ ደግሞ በመስኮት ዘሎ ህይወቱ አለፈ ነው እየተባለው ማለት ነው ከአምስተኛ ፎቅ ላይ ወድቆ ይሄ ከእውነት የራቀ ካሜራው ደግሞ የሚያሳየው ሲደባደቡ ያሳያል። የያዙትን በእጃቸው ያሳያል። እንዲሁም ስለት ነገር አለ ሲቀጥል ደግሞ ጋቢ እያለበሱ ቪዲዮን እንዳያችሁት በደንብ እዩት እየደጋገማችሁ ማለት ነው። ጋቢ ያልብሰው በቃ ጠቅልለው ሲያነሱት እና ተሸክሞ አራት አምስቱ ነው ተሸክሞ ተሰብስበው ይዘውት ሲሄዱ የሚያሳያለ ማለት ነው። ሊፍት ውስጥ ይዘውት ሲገቡ ተሸክሞ ህይወቱ ካለፈ በኋላ የሚያደርጉት ነገር ሁሉ በደንብ ያሳያል። ይሄ ሁሉ ካሜራ ባለበት ካሜራውን ተፈትሾ የተበላሸ ነው ምንም የለም አሉ። ግን እዛ ውስጥ ስለ አቢ የቆረቆረው ሰው አንድ ሰው ስላለ ይሄንን ሚስጥር እንዳለ ካሜራ ውስጥ ያለውን ነገር አሳልፎ ሚዲያ ላይ በትኖታል ማለት ነው። እንኳን በተነው በጣም ያማል። የቀነኔም እንደዚህ መረጃ ሲገኝ እዛ መረጃ ውስጥ የተያዘው ነገር እያለ ከዛ ምንድን ያሉት አቆይተው ሲያበቁ ምንም አይነት ነገር አላየንም፣ እንትኑ ካሜራው የተበላሸ ነው ተባለ። አያቸው የአቢቴም እንደዛ በቃ ታሪካቸው ሁሉ ይመሳሰላል፣ አሟሟታቸው ይመሳሰላል። ግን ለምን ኢትዮጵያ ውስጥ እስከ መቼ ነው የወንጀለኛ ተባባሪ የምንሆን? እስከ መቼ ነው እውነተኛ ፖሊሶች የሚጠፉት? የሚገርማችሁ ነገር በቀደም ለታ የሞተው የሰባት አመቱ ህጻን ልጅ ደሙ ተወስዶ የተደረገው ለባዕድ አምልኮ እንደሆነ ሰውየው ራሱ እንደተናገረ ይሄን መረጃ ሰምቼ በጣም ነው ይገረመኝ። እና ጠንቋይ አልቻሉ የህጻናትን ደም የምትወስደ፣ እሱን ደግሞ በደንብ አጣርቼ ይሄን ነገር ይዤላችሁ መጣለሁ። እና ኢትዮጵያ ውስጥ እስከዚህ ድረስ ደረጃ እያለን ለባዕድ አምልኮ የሚያመልኩ ህጻናት እየተወሰዱ ህጻናትን እንደዚህ እየተሰዉ እንደ በግ ማለት ነው። ይሄ ይሄ ነገር ባለበት አገር እኛ ጋ እኮ ትክክለኛ ፍትህ ስለሌለ ነው፣ ፍትህ ስላጣን ነው። ስለዚህ ሁላችንም ፍትህ ለአቤቴ ማለት አለብን። እኛ ለድሀ ሲሆን መጮህ አንወድም፣ ለታዋቂ ሲሆንና ለሀብታም ሲሆን ብቻ ነው ድምጻችን የምናሰማ። በጣም ያሳዝናል። እስኪ ይህን ቪዲዮ አይታችሁ ሁላችሁም ሀሳብ አስተያየታችሁን ስጡ። እዚህ ጋር አቤቴ እንዴት ነው ሲደረግ የነበረውን ይህን አይታችሁ ሁላችሁን ፍትህ እንፈልጋለን። በጣም ያሳዝናል። የድሀ ልጅ ሲሞት ምንም አይደለም ማለት ነው፣ የሀብታም ግን ሲሞት ብዙ ነገር ይደረጋል። እና በገንዘብ እንግዲህ ሆቴሉ በዛች ደቂቃ በዛች ሰዓት ጀምሮ የልጁ ህይወት ካለፈ ጀምሮ ሆቴሉ እየሰራ ነው አልቆመም ለአንድ ቀንም። እዛ ውስጥ ያሉ ሰራተኞችም ተይዘው ምርመራ አልተደረገም፣ ካሜራም አልተመረመረም። ሁሉ ነገር በገንዘብ ተሸፋፍኖ ምንድነው የተባለ? ከአምስተኛ ፎቅ ወድቆ ህይወቱ እንደጠፋ በዚህ ነው ፖሊስ የደመደመው። እናት ግን ገንዘብ የለኝም፣ ለማንም የምነግረው የለኝም መሟገትም አቅምም የለኝም የሚጦረኝና ሚቀብረኝ ልጄ እሱ ነው። እሱንም እንደዚህ ያደረጉብኝ። ለኢትዮጵያ ሕዝብ ሰጥቻለሁ የኢትዮጵያ ሕዝብ የፍረደኝ ስትል እናትና የደቡብ ልጆች እንግዲህ ድምጻቸውን እያሰሙ ነው። ሁላችንም ፍትህ ላቤቲ እኔ በጣም አቃጥሎኛል። ቪዲዮ ደግሞ ከወጣ በኋላ ደግሞ በጣም ያቃጥላል። እውነት እያለ እውነት ሲደበቅ በቃ እኔ እንጃ። እኔ በጣም ነው ያመመኝ። ያሳዝናል። የዚህ ልጅ እናትና የቀነኔ እናት ተቃ ተጠሉ እውነት እያለ እውነት ሲደበቅ በካሜራ ቪዲዮ እየታየ ቪዲዮ ሲደበቅ፣ የቀነኔ ስንት ጉድጣ የተደበደበችው ዛቻው ፊቷ ስንቱ የተጎሳቆለችው ወጥቶ ነጻነ ተብሎ ተለቆ ያው እሱ እንደፈለገ ይጨፍራል። እሷ ግን ያማል። በጣም የሀገራችን ነገር በጣም ከባድ ነው። ኢትዮጵያ ውስጥ እየተደረገ ያለውን ነገር እና ሁላችሁን ፍትሕ ለአቢት ይበሉ። ቪዲዮን በደንብ አይታችሁ ሀሳብ፣ አስተያየት ስጡ። ድምጻችን እናሰማ ለዚህ ልጅ